እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። እነስጥልን ተመልካቾቻችን እንደምን ዋላችኋል? ይህ ባላገሩ ቴሌቪዥን ነው። ከባላገሩ ቴሌቪዥን የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሃይማኖት አህመድ ነኝ። አንኳር ጉዳዮችን አስቀድማለሁ። በዶክተር ደብረ ጽዮን የሚመራው የህወሓት ቡድን የመቀለ ኤፍኤም 104.4ና የከተማዋን ከንቲባ ጽሕፈት ቤት ተቆጣጠረ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያውን ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል አሉ። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም አይነት ፍላጎት የለኝም አለች። ወደ ቀዳሚው ዜና አልፋለሁ። በዶክተር ደብረጽዮን የሚመራው የህወሓት ቡድን የመቀሌ ኤፍኤም 104.4 እንዲሁም የከተማዋን ከንቲባ ጽሕፈት ቤት ተቆጣጠረ። በመቀለ ውጥረት ማባባሱን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የመቀሌ ኤፍኤም 104.4ና የከተማዋን ከንቲባ ጽሕፈት ቤት መቆጣጠሩን ነዋሪዎች ተናግረዋል። በህወሓት ውስጥ መከፋፈልና የስልጣን ሽኩቻ እየተባባሰ በመምጣቱ መቀለ አዲግራትና አዲድገምን ጨምሮ በበርካታ ከተሞች ነዋሪዎች ስጋት ውስጥ መግባታቸውን ገልጸዋል። ሁኔታው አስፈሪ ነው ሲሉ አንድ የመቀለ ነዋሪ ለቢቢሲ ተናግረዋል። ቀጥሎ መልክ ከሰት እንደሚችል አይታወቅም በሚል ፍራቻ ሰዎች ገንዘባቸውን በማውጣትና አስፈላጊ የሆኑ ሸቀጦችን በመግዛት ላይ ይገኛሉ ተብሏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህዋ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል አሉ። አቶ ጌታቸው ረዳ ከውጭ ጉዳይ ሚኒስትሩ ጋር በመሆን ስለ ትግራይ ክልል ወቅታዊ ሁኔታ ከዲፕሎማቶች ጋር ውይይት አካሂደዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ የተመራ ውይይት በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ተካሂዷል። በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጸዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዳያካሄድ የሰጠውን መመሪያ አለመቀበሉን አስረድተዋል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፉ ማህበረሰብን በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግ ጥሪ አድርገዋል። በክልሉ ወቅታዊ የሰላምና የጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም ጥሪ ያቀርበዋል። ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳሰበች። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ በመሆኑ ፈረንሳውያን ወደ ትግራይ ክልል ከመጓዝ እንዲቆጠቡ እንዲሁም አስቀድሞ ይገቡ ካሉ በአስቸኳይ እንዲወጡ አሳስበዋል። በትግራይ ክልል በህወሀት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ በጊዜ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራው ክንፍ ላይ መፈንቅለ መንግስት እየፈጸመ ስለመሆኑ የተነገረ ነው። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም አይነት ፍላጎት እንደሌላት የማስታወቂያ ሚኒስትሩ አስታወቁ። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም አይነት ፍላጎት እንደሌላት የአገሪቱ የመረጃ ሚኒስትር አስታወቁ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለው እና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም አይነት ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሃት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃ ያስከትላል ብለዋል። በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ሀይሎች ሌት ተቀን የሚወጡት የማያቋረጥ ግጭት ቅስቃሽ መግለጫዎች ለአላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም አወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። ነስትልን አድማጭ ተመልካቾቻችን ይህ